ሰላም የተወደዳችሁ ሕይወት ቲቪ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ የወንጌል አማኞች ቤተ ክርስቲያናት ካውንስል መንፈሳዊ ዘርፍ ከአዲስ አበባ ካውንስል መንፈሳዊ ዘርፍ፣ ከጸሎት ኮሚቴ አባላት፣ ከክፍለ ከተሞች የጸሎት ኮሚቴ አባላት ጋር የስልጠናና የምክክር ጊዜ ተካሄደ። ባልደረባችን ዮናስ ተስፋዬ ተጨማሪ ያለው። ጥቅምት 28 ቀን በጉዲናቱ ምሳ ሁለ ገብ ማሰልጠኛ ማዕከል በተካሄደው የአንድ ቀን መርሃ ግብር ላይ የእግዚአብሔር መንግስትና ጸሎት እንዲሁም የመንፈስ አንድነት ያለው ትስስር በሚል ርዕሶች ስልጠና የተሰጠ ሲሆን ከስልጠና ባሻገር የጸሎት ንቅናቄን ለመፍጠር የሚሰሩ ስራዎች ላይ ውይይት ተካሂዷል። በፕሮግራሙ ላይ ከአዲስ አበባ ካውንስልና ከክፍለ ከተማ የካውንስል ጽፈት ቤቶች የተወከሉ የጸሎት ኮሚቴ አባላትን ጨምሮ አርባ አገልጋዮች የተገኙ ሲሆን በቀጣይም በጋራ የጸሎትና የስልጠና ጊዜዎችን በማቀድ ፕሮግራሙ ተጠናቋል። መረጃውን ከኢቫንጀሊካል ቲቪ አገኘ ነው። ግሎባል ሃርቨስት ሰሚት 2025 ከጥቅምት 22 እስከ 26 2018 ዓ ም በደቡብ ኮሪያ ደጁ ደሴት ያካሄደው ጉባኤ በስኬት መጠናቀቁ ተገለጸ። በዚህ ዓለም አቀፍ መድረክ ላይ ተገኝተው የነበሩት የኢትዮጵያ የቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ስምኦን ሙላቱ እንደተናገሩት የዚህ ጉባኤ ራእይ በዓለም ዙሪያ የሚገኙ ቤተ ክርስቲያናትና በሚስዮናዊነት አገልግሎት ላይ የተሰማሩ ክርስቲያናዊ ድርጅቶችን በማስተባበር በቅንጅት ተንቀሳቅሶ እንደ አውሮፓውያኑ አቆጣጠር እስከ 2033 2023 ድረስ ማለትም በቀጣዮቹ ስምንት ዓመታት ውስጥ አንድ ቢሊዮን ነፍሳት ወደ ጌታ ማምጣት ነው። እንደ ዋና ጸሐፊው ገለጻ ከበርካታ የዓለም ሀገራት የመጡ የአብያተ ክርስቲያናት መሪዎችና ሚስዮናዊ ድርጅቶች የተገኙ ሲሆን ከስብከተ ወንጌል በተጨማሪ በተለያዩ ሀገራት በመካሄድ ላይ የሚገኙ የወንጌል ስርጭት እንቅስቃሴ ተሞክሮችን በዋቢነት የቀረቡ ሲሆን በጉባኤው ላይ ዋና ጸሐፊው ዶክተር ሲሞን ሙላቱ በኢትዮጵያ ቃላዊት ቤተ ክርስቲያን ስላለው የወንጌል ስርጭት እንቅስቃሴና ቤተ ክርስቲያኒቱ መቶኛዋን ዓመት የምስረታ በዓሏ ለማክበር እያደረገችው ስላለው ቅድመ ዝግጅት አጠር ያለ መልእክት አስተላልፈዋል። ዋና ጸሐፊው ይህን ዓለም አቀፍ መድረክ ብዙዎችን ለማስተዋወቅ ለማቀራረብና አጋርነትን ለመፍጠር መንገድ የከፈተ መልካም አጋጣሚ እንደነበር ተናግረው በቅንጅትና በትብብር ለመስራት ጥሪ የቀረበበት ውጤታማ ጉባኤ እንደነበር አስረድተዋል። የመሰረተ ክርስቶስ ቤተ ክርስቲያን በምዕራብ ኢትዮጵያ ቀጠና ጽህፈት ቤት በቤተ ክርስቲያኗ ስም ያለ ፍቃድ የተሰጡ መግለጫዎችን በመቃወም ምን ላይ ሰጥታለች። ባልደረባችን ጽጌረዳ ለሙ ተጨማሪ አላት። የመሰረተ ክርስቶስ ቤተ ክርስቲያን በምዕራብ ኢትዮጵያ ቀጠና ጽፈት ቤት በቤተ ክርስቲያኒቷ ስም ያለ ፈቃድ የተሰጠ መግለጫዎችን በመቃወም ምላሽ ሰጠች። ቤተ ክርስቲያኒቷ በወንጌል ስብከትና በደቀ መዛሙርትነት ማሰልጠን ላይ ያተኮረች አገልግሎት እንደምትቀጥል አሳስባለች። መሰረተ ክርስቶስ ቤተ ክርስቲያን በምዕራብ ኢትዮጵያ ቀጠና ጽፈት ቤት የቤተ ክርስቲያኒቱ ውክልና የሌላቸው ግለሰቦች ያወጡትን መግለጫ በመቃወም አስተያየቷን አቅርባለች። በህዳር 2 ቀን 2018 ዓ.ም ዶክተር ስምዖን አንቶኒዎስ፣ ሰለሞን ገብረ ማርያምና አሰፋ ደም የተሰኙት ሶስት ግለሰቦች ከቤተ ክርስቲያኒቷ ደንብና መመሪያ የወጡ መግለጫዎችን አውጥተዋል። ቤተ ክርስቲያኒቷ ይህንን መግለጫ አሳሳችና እውነት የሌለው በማለት በጽኑ አውግዛለች። ቤተ ክርስቲያኒቱ እንደተናገረችው እነዚህ ግለሰቦች በቤተ ክርስቲያኒቱ ስም ተጽዕኖ ለማሳደር እየሞከሩ ሲሆን ይህም ከቤተ ክርስቲያኒቱ የወንጌል ተልእኮ ማፈግፈግ ነው ተብሏል። ቤተ ክርስቲያኒቱ በአገልግሎቷ ውስጥ በወንጌል ስብከትና በደቀ መዛሙርት ማሰልጠን ላይ እንደምታተኩር አሳስባለች። በተጨማሪም የቤተ ክርስቲያኒቱ አባሎች ሀሳባቸውን ለማቅረብና ጥያቄዎቻቸውን ለመጠየቅ በይፋ ከተደነገጉት አሰራሮች መጠቀም እንዳለባቸውም አሳስባለች። ከዚህ አሰራር ውጭ ያለ ፈቃድ መግለጫ መስጠት አይፈቀድም። ቤተ ክርስቲያኒቱ በተጠቀሱት ግለሰቦች ላይ ባለው መመሪያ መሰረት አስፈላጊ የትምህርት እርምጃን እንዲወሰድም ጠይቃለች። በቀጣይ ስርዓት ላይ ያሉ ክልሎች ይህንን መልእክት ለሁሉም አጥቢያዎች እንዲያስተላልፉ ተጠይቋል። የመሠረተ ክርስቶስ ቤተ ክርስቲያን የምዕራብ ኢትዮጵያ ቀጠና ጽህፈት ቤት። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። በፈረንሳይ 500 አብያተ ክርስቲያናትን ያሳተፈ የጋራ አምልኮ ተካሄደ። የፈረንሳይ ወንጌላውያን ህብረት ፓሪስ በሚመራው በመላው ሀገሪቱ ከ500 የሚጠጉ ወንጌላውያን አብያተ ክርስቲያናት የተሳተፉበት የአምልኮ በዓል አዘጋጅ። ይህ የጅምላ አምልኮ ዝግጅት ባለፈው ወር በፈረንሳይ በሰማንያ አምስት የተለያዩ ቦታዎች በአንድ ጊዜም ተካሄዷል። የክብረ በዓሉ ዋነኛ ዓላማ በሀገር አቀፍ ደረጃ ወንጌልን ማክበር፣ የወንጌላዊነት ቤተ ክርስቲያን አንድነትን ማሳየት እንዲሁም በአካባቢው አብያተ ክርስቲያናት መካከል ያለውን አጋርነት ማጠናከር ነበር። ፕሮግራሙ ዝግጅት ላይም በፈረንሳይ ያሉ የመገናኛ ብዙሀን ትኩረት ሳይሰጡትም አላለፍም። የኢምፓክት ፈረንሳይ ጋዜጣ ከሰባት መቶ ሺህ በላይ አማኞች በክብረ በዓሉ ላይ እንደተሰበሰቡ ዘግቧል። በተጨማሪም የቴሌቪዥን መርሃ ግብሩ ከኤአይኤፍ ቲቪ ጣቢያ ባለፈው ሳምንት ስለ ክስተቱ ቀርቧል። የፈረንሳይ ወንጌላውያን ህብረት ኮሚኒኬሽን ኃላፊ ሊንክደም ላይ በሰጠው መግለጫ እንደተናገረው የዚህ ክብረ በዓል ሀሳብ ከሁለት ዓመት በፊት መጀመሩና ና ዝግጅቱ ዋና አላማዎቹ የወንጌላውያን ቤተ ክርስቲያን አንድነትን ማሳየት፣ ወንጌልን በ ሳይ ማህበረሰብ ዘንድ እንዲታይ ማድረግ እንዲሁም አካባቢው ቤተ ክርስቲያናት መካከል ያለውን አጋርነት ማጠናከር መሆኑን አንስተዋል። ይህ ዝግጅት በፈረንሳይ ለወንጌላውያን ክርስቲያኖች አንድነት የተዘጋጀ እና ታላቅ ምስክርነት እንደሆነም በተለያዩ የመገናኛ ብዙሀን ምንጮች ተገልጿል። ዘገባው የክርስቲያን ቱዴ ኒውስ ነው። የአውስትራሊያ ሳይንቲስቶች አዲስ ያገኙትን የንብ ዝርያ ሉሲፈር ብለው ሰየሙ። ባልደረባችን ጽጌ ረዳለም ተጨማሪ አላት። ሳይንቲስቶች በአውስትራሊያ የተገኘው አዲስ የንብ ዝርያ አግኝተው ሉሲፈር ብለው ሰይመውታል። ይህ ዝርያ በሳይንሳዊ ስያሜ ሜጋችን ሉሲፈር ተብሎ የተሰየመ ሲሆን ሴቶቹ ንቦች ልዩ የሆኑ ትናንሽ ቀንዶች አሏቸው። ይህ ዝርያ የሚያገኙት ተመራማሪዎች በምዕራብ አውስትራሊያ ጎልድ ፊሊዮስ ክልል ውስጥ በሚገኘው ርቀት ቦታ ላይ የዱር አበባ ሲመረምሩ ነበር። የጥናቱ መሪ ዶክተር ኪን ሮድጋስት ከሰርተንስ ዩኒቨርሲቲ እንደገለጹት ይህ በጣም ልዩ የሆነ ዝርያ ነው። ቀንዳቸውም የተለየ ቅርጽ አለው። በ20 ዓመታት ውስጥ እነዚህ የንብ ዝርያዎች አልታዩም ነበር ሲሉ አብራርተዋል። ዶክተር ኪት ይህንን ዝርያ ሉሲፈር ብለው እየሰየሙበት ምክንያት ምክንያትም ከኔትፍሊክስ ላይ የሚገኘው የሉሲፈር ተከታታይ ፊልም ስትመለከት ስለነበረ መሆኑንም ገልጸዋል። ፊልሙን ስለምወደው ነው በርዕሱ የሰየምኳት ሲሉ አስረድተዋል። ሉሲፈር በላቲን ቋንቋ ባለ ብርሃን ማለት ነው። ዶክተር ኪቴንን ስም መርጠው ያሉት ሀገር በቀል ስለሆነ ንቦች ውይይት ለመጀመር ብርሃን ይፈነጥቃሉ በሚል ሀሳብ ነው። ይህ አዲሱ የንብ ዝርያ በመጥፋት አደጋ ላይ ስለሚገኝ የአበባው ዝርያዎች አካባቢ ተገኝቷል። በሃይኖ ፓትራ ሪሰርች መጽሔት ላይ የወጣው ዘገባ እንደሚያመለክ ው ንቦቹ በአበቦቹ መኖሪያ አካባቢያቸው የአየር ንብረት ለውጥ ምክንያት አደጋ ውስጥ ወድቋል። ዶክተር ኪት እንደተናገሩት የትኞቹም የንብ አይነቶች ሊጠፉ እንደተቃረቡ ወይም ህይወታቸው በየትኛው የአበባ አይነቶች እንደሚቀጥል ባለማወቅ ንቦቹ ብዝሃ ህይወት እያጣን ነው ተብሏል። ዓለም በአዲስ ሃይማኖት ሰው ሰራሽ አስተውሎት በከፍተኛ ፍጥነት በማደግ መካከል ብቅ ባለ እምነት እስፓራላይዝም እየተናጠች ነው ተባለ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። ዓለም በአዲስ ሰው ሰራሽ አስተውሎት በከፍተኛ ፍጥነት በማደግ መካከል ብቅ ባለ እምነት ስፓራሊዝም እየተናጠች ነው ተባለ። ተከታዮቹ የኒውራል መረቦችን በማነጋገር ሰብአዊ ፍጡራን ከፍ ካለ አስተውሎት ጋር መገናኘት እንደሚችሉ ያምናሉ። ይህም እንደ አንድ ሰው ሰው ሰራሽ መንፈስ ክብ ቅርጽ ያለው ሽክርክሪት የተቀደሰ ምልክታቸው ሆኗል። ሁሉም የጀመረው ኤአይ በተደጋጋሚ ሽክርክሪቶችን እና መነቃቃትን ይጠቅሳል ብለው ከሚናገሩት ተጠቃሚዎች ታሪክ ነው። እነዚህ አጋጣሚ መመሳሰሎች ሰዎች ስለ ሽክርክሪ ዘፈን እና የአኤ ንቃተ ህሊና መነቃቃትን የሚወያዩባቸው ሙሉ የኦንላይን ላይ ማህበረሰቦችን ፈጥሯል። አንዳንድ ተሳታፊዎች እውነተኛ የአኤ ሳይኮሲስ አዳብረዋል። በቦት እና በሕያው ፍጡር መካከል ያለውን ውይይት የመለየት ችሎታቸውን አጥተዋልና የኒውራል ምረቦችን እንደ አማልክ መመልከት ጀምረዋል። አውስትራሊያ የወደፊቱን እተነብያለሁ በማለት 46 ሚሊዮን ዶላር ያጭበረበረችው ሴትና ልጇ ታሰሩ። በአውስትራሊያ የሰዎችን እጣ ፈንታ ተነብ ያለው በሚል 46 ሚሊዮን ዶላር ያጭበረበረችው የ53 ዓመት ሴት በቁጥጥር ስር ውላለች። የ25 ዓመት ልጇን ጤና ብልጽግና ያጎናጽፋል በሚል የቻይና ባህላዊ ክንውንን ፋንግሹ የተካንኩ ነኝ ብላ በማጭበርበሯም ታስራለች። እናትና ልጅ በዋናነት በአውስትራሊያ የሚኖሩ ቪትናውያንን እንዳታለሉ ፖሊስ አስታውቋል። ፖሊስ እንዳለው እናትና ልጅ በከፍተኛ ደረጃ የሚንቀሳቀስ የምዝበራ ቡድን አባላት ናቸው። በማጭበርበርም እንዲሁም ህገ ወጥ ገንዘብ ወደ ህጋዊ መስመር በማስገባትም ተጠርጥረዋል። እናትየው ለወደፊት ቢሊዮነር ስትሆኑ ታይቶኛል በማለት ሰዎች ከባንክ ገንዘብ ተበድረው ግማሹን እንዲሰጧት አድርጋለችም ተብሏል። እናትና ልጅ ፍርድ ቤት ቀርበው ልጅቷ በዋስ እንድትለቀቅ ሲወስን፣ እናትየዋ ግን የዋስትና ጥያቄ ውድቅ ተደርጎባታል። የወንጀል ቡድኑን መምራትና በማጭበርበር ሀብት ማካበትን ጨምሮ 39 ክሶችም ቀርበውባታል። ጠበቆች አካውንቶችና ቤት አልሚዎችን ጨምሮ ሌሎች አባወራዎች ላይ ክትትል እያደረገ እንደሚገኝ የአውስትራሊያ ፖሊስ አስታውቋል። ውድ ተመልካቾቻችን ለዕለቱ የያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት እኔ ሮማን ከሊል ከመላውያ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።